ሰላም እንዴት ናችሁ? ዛሬ ደግሞ ፉል እንዴት እንደምሰራ ሳይታችኋለሁኝ። ሰላም አሌይኩም ሊሆን በሰው ፉል በረዊኮም ኬፍ ጠሬካቲ መጀመሪያ ሽንኩርታችንን እናደርጋለን። በአጥ ሾያ ዘይት ዘይቶን ትንሽ ዘይት ዘይቱን አደርጋለሁኝ። በጣም ትንሽዬ ዘይት አደርጋለሁኝ። ሾያ ዘይት፣ ሾያ ዘይት ዘይቱን ሀጤት በሀጥ ቶም መድጉግ ደጌተ ሀብቴን ሁለት ነጭ ሽንኩርት ወቅጫለሁኝ፣ አደርጋለሁኝ ሁለት ፍሬ ሾይ ዌስት ዌይ በሳልል ቡኒ እቺ ብናጠጣማት ትንሽ ሽንኩርታችን እንደዚህ ቡኒ ሲሆንልን ቲማቲማችን እናደርጋለን ማለት ነው። በሀጥ ሾዬ ፍልፍል አስዋጥ ትንሽዬ የተ የተፈጨ

ላዝም የኮና ንዲኮም ሃደፉን ማፊው ሸይ ብድኡን ሸይ ውላችሁ ይሄንን የሚመስል ቢሆን ይመረጣል። ምንም ነገር ውስጡ የሌለው ማለት ነው። ሁሌን ትንሽ ከድኜ ከከፈትኩት በኋላ እንደዚህ ሰበር ሰበር አድርገዋለሁ ማለት ነው። እስኪወፍር ወፍር እጠብቀዋለሁ ውሃውን እስኪ መጥ ልክ እንደዚህ ውሃውን ከመጠጠ በኋላ ትንሽ እንትን እለው እንደዚሁ ሳፍ ላይ ትንሽ እያቆየዋለሁኝ ትንሽ ውሃውን እስኪጨርስ

ፍልፍላ አክዳር ሀጤት ፍልፍል አክዳር አሊህን ከላስ ብጠላ ያብበ እንደ ኩሌ ይህንን ይመስላል ማለት ነው። ከወደዳችሁት ላይክ አድርጉኝ፣ ሼርም አድርጉኝ፣ ሰብስክራይብ አድርጉኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።